Sorry, it's <music> <as> DJ. Hey. ሰላም ለእናንተ ይሁን የተወደዳችሁ ወዳጆች የእግዚአብሔር አምላካችን ሰላም ለሁላችሁም በያላችሁበት ይድረሳችሁ። ዛሬ የማሳያችሁ ጥቅል ጎመን በድንች አሰራር ነው። ይሄ ከዩቱብ ላይ የተጠየቀ ነው። እንግዲህ የሚያስፈልገን ሽንኩርት፣ ቲማቲም እነዚህ የሚያስፈልጉትን ነገሮች እዚህ ጋር ጽፌላችኋለሁ። አሁን እኔ እንዳደረግኩት ከፈለጋችሁ ዘይቱን መጀመር አጨምራችሁ ከዛ ልክ እንደ ጋለዝ ሽንኩርቱን መጨመር ትችላላችሁ፣ ወይ ደግሞ ሽንኩርቱን መጀመር አብስላችሁ ከዛ ዘይት መጨመር ትችላላችሁ። ሽንኩርት አደረግኩኝ። ከዛ ዝንጅብልና ነጭ ሽንኩርቱ ነው አሁን ያስገባሁት። እንደዛ አድርጋችሁ አብራችሁ ደግሞ በደንብ ታቁላላችሁ ማለት ነው። እኔ እንግዲህ ሁሉ ነገር ውስጥ ቲማቲም በጣም ነው የምወደው። የቲማቲም አፍቃሪ ነኝ። ቲማቲም እጠቀማለሁ። እዚህ ላይም ቲማቲም ጨመርኩበት። ቲማቲሙ ሲበስልልኝ አቁላልቼ ሲጨርስ አሁን ጥቅል ጎመኑን እጨምራለሁ ማለት ነው። እና በጣም ቀለል ባለ መንገድ ነው ላሳያችሁ የምሞክረው ሁልጊዜ ጊዜ ማለት ነው ማለትም ብዙ ያው ወንዶችም ሴቶችም ስለሚያዩ ምግብ ስራን ለወንዶችም በጣም በሚቀል መንገድ ነው እያሳየዋለሁት ማለት ነው። አሁን እሱን ጥቅል ጎመኑን እንደዚህ ያዋህደዋለሁ ከጥቁሌቱ ጋር እርድ መጨመር ትችላላችሁ፣ ቁሌቱ ላይ መጨመር ትችላላችሁ ካሉም ደግሞ አሁን እንደዚህ ካዋህዳችሁት በኋላ ትንሽ ትጨምሩበታላችሁ ማለት ነው። እኔ አሁን እንደምጨምረው ማለት ነው። እንደዚህ በደንብ ታዋሁድ ታላችው ከዛ እንደዚህ ያቅሏላችሁት በኋላ ደግሞ ትንሽ በሰል እንዳለ ድንች ትጨምራላችሁ ማለት ነው። ድንች ያው እንግዲህ ሁል ጊዜ ልክ ከተላጠና ከተቆራረጠ በኋላ ወይም ልክ እንደተላጠ ውሃ ውስጥ ካላስገባችሁት ይጠቁርባችኋል ማለት ነው። ስለዚህ ውሃ ውስጥ ማድረግ አለባችሁ እንዳይጠቁርባችሁ። እኔ ድንቹን እንደዚህ ስለፈለግኩ ነው እንደዚህ የቆራረጥኩት። እናንተ እንደሚመቻችሁ መቆራረጥ ትችላላችሁ። ከዛ አብራችሁ በደንብ ታዋህዱታላችሁ ካላችሁ፣ ከዛ እያቁላላችሁ እያያችሁ ጌጡ እንዳይዝባችሁ እያያችሁ ታቆዩታላችሁ ማለት ነው። እንደዚህ ነው እንግዲህ የዛሬ ድንች በካሮት አሰራር ይሄንን ይመስላል። አሁን የጨመርኩት ጨው ነው። በቃ ልታወጡት ሬዲስ ሲሆንላችሁ ጨምሮታላችሁ። ከዛ ድንቻችሁን ታዩታላችሁ፣ እንደበሰለና እንዳልበሰለ ይበስልላችሁ ታወጡታላችሁ ማለት ነው። ቃሪያችሁን ጨምራችሁ ታወጣላችሁ። በጣም ቀላል ነው። ምንም ከባድ አይደለም። ቪዲዮን ስለምታዩ ሼር፣ ላይክ፣ ኮመንት ስለምታደርጉ አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ተባረኩልኝ። አመሰግናለሁ በጣም